አሰላሙ አሌይኩም ራህመቱላሂ በረካቱ ኡስታዝ፣ እባብ ሁለት ጊዜ ከርቀት ሆኖ መርዙን ተፋብኝ ሳባረው ልገለው አልቻልኩም። ይመልሱልኝ። እባብ መርዙን ሲረጭ ወይም ደግሞ ሲያባር መመልከት የራሱ ትርጉሞች የራሱ ሁኔታዎች አሉ። ከነዚ መካከል እባቡን ማባረር እና የሀቤ እባብ ቤት ውስጥ ዘሎ የሚገባ ከሆነ ጠላት አጠቃላይ እባብ ጠላትነትን ነው የሚያሳየው። ወይም ደግሞ በመሃል ላይ በዙሪያ ላይ ወይም በዙሪያችሁ ላይ ከባድ የሆኑ ምቀኛ የሆኑ ሰዎች መኖራቸውን የሚያሳየው እና በተለያዩ ምቀኛና ከባድ በሆኑ ሰዎች፣ ጠላት በሆኑ ሰዎች መከበብን ነው የሚያመላክተው። ይህ ያባረራችሁት እባብ ደግሞ ቤት ውስጥ ከገባ እና እዛው ቤት ውስጥ ደግሞ ከገደላችሁት ያው ባለቤት ሚስት። መሞቷን ወይም ደግሞ ልትሞት እንደሆነ ማሳያ ነው የሚሆነው። ይህን ህልም ያየው ደግሞ የታመመ ሰው ከሆነ የታመመ ሰው እባብ ሲያባረው ወይም ሲነድፈው የሚያይ ከሆነ አላህ ይጠብቀን እና መሞትን ነው የሚያመላክተው። አላህ ይጠብቀን። ይሄ እባቡ ሲያባርን ወይም ሊያጠቃን ሲፈልግ እኛ ምንም አይነት ፍርሃት አይነት ነገር ሳናሳይ ከሆነ ይሄ ሰውዬ ጠንካራ ሰው መሆኑና በነገራቶች ላይ መሾምን የበላይ መሆንን የሚያመላክት ነው። ለሴት ልጅ ሆና ላላገባች ሴት ሆና ላላገባች እባቡ ጥቁር ሆኖ የሚያባራት ከሆነ ወይም የሚተናኮላት ከሆነ እንደምታገባ፣ ነገር ግን የምታገባው ሰው ደግሞ ታማኝ ያልሆነ ከዳተኛ እሷን ሊበድላት የሚችል አይነት ሰውን በዙሪያ ላይ እንዳለ አጠገቧ እንዳለ እና እሱን እንደምታገባ ማሳያ ነው። የሚበድላትን የሚያሰቃያትን ሰው ማለት ነው። ነገር ግን ያየችው እባብ ነጭ እባብ ከሆነ ደግሞ ልቧ ሰላም እንደሆነ ንጹሕ እንደሆነችና ጥሩ ሰው ስነምግባሯም ምግባሯም ያማረ የተስተካከለች መሆኑን የሚያመላክት ነው። ከእባብ ጋር ማውራት ስታወራ ወንድም ሆነ ሴት ከእባብ ጋር የሚያወሩ ከሆነና የእባብን ድምጽ የሚሰሙ ከሆነ መጥፎ የሆነ ጥሩ ያልሆነ ወይም ያልሆነች አለቃ የሚሾምባቸው እንደሆነ እና እነሱ እናንተን ለመጉዳት የሚፈልጉ መሆናቸውንም ያመላክታል። ጥቁር እባብ ሴት ልጅ ሲያባራት መመልከት ደግሞ ጥሩ ያልሆነች ሴት፣ የምትጠላት ሴት ባሏን ልታጠቃ ወይም ደግሞ ባሏን አዛ የምታደርግ ሴት መኖሯን የሚያመላክት ነው። ይሄ እባብ ደግሞ ጥቁር እባብ ከሆዷ የሚወጣ ከሆነ ልጅ ተወልዳለች። ነገር ግን ይሄ ልጅ በጣም አዛ የሚያደርጋት የሚያስቸግራት ልጅ መሆኑን የሚያመላክት። እንደ አጠቃላይ እባብ ጥቁር አለ፣ አረንጓዴ እባብ አለ፣ ነጭ እባብ አለ። የተለያየ ትርጉም የየራሳቸው ትርጉም አላቸው። ነገር ግን እንደ አጠቃላይ አንድ የሚያደርጋቸው ደግሞ እባብ የተባለ በአጠቃላይ ምቀኛ፣ እንደዚሁ ደግሞ ሐሲድ፣ እንትን ተንኮለኛ፣ መጥፎ ሀሳቢ የሆኑ አካሎች በዙሪያችን ላይ እንደሚገኙ እኛን ለማጥቃት የኛን ውጥቀት የሚፈልጉ የሚያስቡ ሰዎች በዙሪያችን ላይ እንዳሉ ማሳያ ስለሆነ ጥንቃቄ እና በተለያዩ አዝካሮች በተለያዩ ዱዓዎች ላይ ቢዚ መሆን እንዳለብን ማመላከቻ ነው። አላህ ይጠብቅን። አላሁ አዕለም።